ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ከሰሞኑ በማህበራዊ ሚዲያ እየተዘዋወረ ያለው የመንግስት ሰራተኞችን ቅነሳ የተመለከተው መረጃ ከእውነት የራቀ ነው ሲል የሲቪል ሰርቪስ ኮሚሽን ለጣቢያችን አስታውቋል። በዚህም ከሪፎርም ስራ ጋር በተያያዘ የመንግስት ሰራተኞች ሊቀነሱ እንደሆነ በማህበራዊ መገናኛ ዘዴዎች የተጋራው መረጃ ስህተት ነው ሲሉ በኮሚሽኑ የውጭ ግንኙነትና የኮሚኒኬሽን ባለሙያው አቶ ዘሪሁን ባይሳ ተናግረዋል። ኧረ እንደዚህ አይነት ነገር የለም፣ ውሸት ነው። የሚወረበት ሶሻል ሚዲያ ሁላ እኮ እነሳ እንደዚህ አይነት ነገር የለም። ሚቀነስም ምንም ነገር ኧረ ምንም ነገር የለም። ምንም ነገር ከመሬት ተነስቶ እንትን ይላሉ እንጂ እንደዚህ አይነት ነገር የለም። በኛ በኩል ሊሆን ይችላል እንደዛ ከአቅም በላይ ሰራተኛ ብዛት ሊኖር ይችላል ግን እንደዛ አይነት ነገር ውስጥ መንግስት አይገባም፣ ሊገባም አይችልም። አሁን የሶሻል ሚዲያ ላይ ማንም ተነስቶ የሚያወራው ሲቪል ሰርቪስ እንደዚህ ሊያደርግ ነው ምናምን ሲቪል ሰርቪስ እንትኑም የለውም፣ ማንዴቱም የለውም ቀንስ በዛ አይነት ሀሳብ የሚመጣው ሰራ አሁን ከመንግስት ምናምን ሲሆን ማንም ተነስቶ እንደዛ ሰራተኛ በስተዋል ምናምን ብሎ ይቀነስ የሚባል ነገር የለም። የመንግስት ሰራተኞች የብዛታቸውን ያህል የሚሰጡት አገልግሎት የሚያረካ አይደለም፣ ሲሉ ቀደም ሲል የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢው ዶክተር ነገሪ ሌንጮ መናገራቸው ይታወሳል። ወደ ቀጣዩ ዜና አልፋለሁ። በአዲስ አበባ ከተማ አስተዳደር የ2017 የትምህርት ዘመን የስድስተኛ ክፍል መልቀቂያ ከተማ አቀፍ ፈተና በዛሬው እለት መሰጠት ጀምሯል። ፈተናው በከተማ አስተዳደሩ በሚገኙ ሁሉም የመፈተኛ ጣቢያዎች ሰላማዊ ሆኖ እንዲጠናቀቅ ከከተማ ጀምሮ እስከ ትምህርት ቤት ድረስ ሂደቱን የሚከታተል ኮማንድ ፖስት አደረጃጀት ከማዋቀር ጀምሮ በቂ የፈተና አስፈጻሚዎችን በመመልመል ወደ ስራ እንዲገቡ መደረጉን የአዲስ አበባ ከተማ አስተዳደር የትምህርት ቢሮ ኃላፊ ዶክተር ዘላለ ሙላቱ ገልጸዋል። በከተማ አስተዳደሩ 80313 ተማሪዎች በ192 የፈተና ጣቢያዎች ፈተናውን ለመውሰድ መመዝገባቸውንና በቂ ፈታኞች የጣቢያ ኃላፊዎች፣ እንዲሁም ሱፐርቫይዘሮችን ጨምሮ የፈተና አስፈጻሚዎች መመደባቸው መገለጹም ይታወቃል። ነባር አሰራሮችን የምርትና አገልግሎት ሂደቶችን እንዲሁም ምርቶችን በሳይንሳዊ መንገድ በመቀየር ሰዎች ሕይወታቸውን በተሻለ መንገድ እንዲመሩ ያደርጋል የተባለው የስታርታፕ ረቂቅ አዋጅ ለቋሚ ኮሚቴ ተመራ። አዋጁ እያደገ የመጣውን የህዝብ ቁጥርን ተከትሎ ለተተኪ ትውልዶች በተለይም ለወጣቶች የስራ ዕድል የመፍጠር አቅሙም ከፍተኛ ነው ተብሏል። ይህንን ተከትሎም የስታርታፕ ከባቢያዊ ስርዓትን ለመፍጠር የሚያስችሉ ህጎችን ማውጣት አስፈላጊ ስለመሆኑ ተገልጿል። በስታርታፕ ስነ ምህዳር ግንባታ ረገድ ልምድ ካላቸው ኬንያ፣ ግብፅ፣ ደቡብ አፍሪካ፣ ጋና፣ ናይጄሪያ፣ አልጄሪያ፣ ሩዋንዳ እና ቱኒዚያ ተሞክሮ መወሰዱም የተነገረ ሲሆን ረቂቅ አዋጁ ለሚመለከተው ቋሚ ኮሚቴ ተመርቷል። የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒ ንጹሐን ዜጎች በአንዳንድ ሁኔታዎች ላይ በወታደራዊ ፍርድ ቤት የሚዳኙበትን የህግ ማሻሻያ ፈርመዋል። ከዚህ ቀደም የዚህ አይነትን የፍርድ ሂደት የሚፈቅድ ህግ የህገ መንግስታዊ ነው በሚል የሀገሪቱ ጠቅላይ ፍርድ ቤት ውሳኔ የሰጠበት ሲሆን ከፍርድ ቤት ውሳኔ በፊት ንጹሐን ዜጎች እንደ ጦር መሳሪያና ወታደራዊ ደንብ ልብስ ይዘው ከተገኙ የፍርድ ሂደታቸው በወታደራዊ ፍርድ ቤት ይታይ እንደነበር ተገልጿል። የመብት ተሟጋቾች ህጉ የመንግስትን ተቾች ለማሳደር ጥቅም ላይ ይውላል በሚል ቅሬታ ቢያቀርቡም የህዝብ ተወካዮች ምክር ቤት አባላት ግን ማሻሻያውን አጽድቀዋል። ዜጎች የውትድርና መገልገያ ቁሳቁሶችን ይዘው ከተገኙ ተላልፈው ይሰጣሉም ተብሏል። ፕሬዚዳንቱ ወታደራዊ ፍርድ ቤቶችን በመደገፍ ያለ ምንም ልዩነት ሰዎችን በመሳሪያ እየገደሉ ያሉ ወንጀለኞችንና አሸባሪዎችን አደቢያ ሲዛል ማለታቸውን አፍሪካ ዘግቧል። ኢራን በሄርዙሊያ የሚገኘውን የሞሳድን ሕንፃ በሚሳኤል ደበደብኩ ስትል አስታውቃለች። ከቴልአቪቭ በስተ ሰሜን የሚገኘውን የሞሳድ ሕንፃ በሚሳኤል መምታቱን የኢራን ወታደራዊ ኃይልን ያስታወቀው የሚሳኤል ጥቃት መፈጸሙን የሩሲያው ስፑትኒክ የዜና አገልግሎትና አልማያዲን ቴሌቪዥንን ጨምሮ ሌሎች የሚዲያ ምንጮች ዘግበዋል። ሚሳኤሉ በቀጥታ ሕንፃውን ኢላማ ያደረገ ሲሆን፣ በእስራኤል በኩል እስካሁን በይፋ የተረጋገጠ ነገር የለም። የኢራን ምድር ኃይል አዛዥ የእስራኤል ስትራቴጂክ ቦታዎች ላይ የሚደረጉ ጥቃቶች የተራቀቁ ጦር መሳሪያዎችን በመጠቀም በመጪዎቹ ሰዓታት ተጠናክረው እንደሚቀጥሉ ተስኒም ኒውስ ለተባለው የኢራን መንግስት ሚዲያ ተናግረዋል። ሄርዚሊያ የእስራኤል እስራኤል የስለላ ስራዎች ዋና ማዕከል ሲሆን ማዕከሉ ላይ የተወሰደው እርምጃ ሁለቱን ሀገራት ወደ ከፋ ግጭት እንዳያስገባቸው ተፈርቷል። ህንድና ቻይና ዜጎቻቸው ከሰሞኑ በጦርነት ላይ ካሉት እስራኤልና ኢራን በፍጥነት ለቀው እንዲወጡ አሳሰቡ። በቴላቪቭ የሚገኘው የቻይና ኤምባሲ በእስራኤል የሚገኙ የቻይና ዜጎች ለግል ደህንነታቸው ሲባል በተቻለ ፍጥነት በየብስ ድንበር አቋርጠው ሀገሪቷን ለቀው መውጣት አለባቸው ሲል ማሳሰቡን ግሎባል ታይምስ ዘግቧል። በተመሳሳይ ህንድ ዜጎቿ ከኢራን ዋና ከተማ ቴሄራን ለቀው እንዲወጡ አሳስባለች። በቴሄራን የሚገኘው የህንድ ኤምባሲ በሰጠው መግለጫ ሁሉም የህንድ ዜጎችና የህንድ ተወላጆች ከቴሄራን የራሳቸውን ሀብት በመጠቀም ከከተማው ውጭ ወደሚገኝ ቦታ እንዲሄዱ አሳስቧል። የህንድ የውጭ ጉዳይ ሚኒስቴር በቴሄራን የሚገኙ ህንዳውያን ተማሪዎች ከከተማው እንዲወጡ ማድረጉንም አናዶሉ ዘግቧል